ሰላም ጤና ይስጥልን። የተከበራችሁ አድማጭ ተመልካቾቻችን፣ ይህ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በራስ ቢትወደድ መንገሻት ከም አምስተኛ ክፍለ ጦር የነበልባሉ ገረመው እንዳክ ብርጌድ ህዝብ ግንኙነት እያዘጋጀ የሚያቀርበው ፕሮግራም ነው። በዛሬው ዕለት ከነበልባሉ ገረመው ዳክ ብርጌድ የፖለቲካ መኮንን ፋኑ ወለላው ካሴ ጋራ ቆይታ እናደርጋለን። በዚህ ቆይታ ፕሮግራሙን በመምራት የብርጌዱ ህዝብ ግንኙነት እኔ ፋኑ ሰለሞን በቀለ እስከ መጨረሻው ብሬያቸው ቆያለሁ ማለት ነው። በወቅታዊ ጉዳዮች ዙሪያ እንወያያለን። መልካም ቆይታ። ፋኑ ወለላው ካሴ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። ለሁለተኛ ጊዜ መሰለኝ የተገናኘ ነው። መልካም እንግዲህ አማራ ፋኖ ብሔራዊ ኃይል ትግል ከጀመረ በርካታ ጊዜያት እያስቆጠረ ይገኛል። ይህ ትግል በኢትዮጵያ አንድነት ላይ የሚያመጣው ስጋት አለ በሚለው ሴ ያጠራ አድርገን እናጋጋር አመሰግናለሁ። እንግዲህ የአማራ ፋኖ የሚያደርገውን የህልውና ትግል ለማስቀጠል ሂደት ሁለት ነገሮች ነው የሚሄደው፣ አንደኛ የአማራን የተደቀነበትን የህልውናውን አደጋ ለመከላከል፣ ሁለተኛው ኢትዮጵያን እንደ ሀገር ለማስቀጠል እና የሆነ ያለ የአማራ ፋኖ ትግል ወይም የአማራ ማንነት ትግል በኢትዮጵያ አንድነት ላይ ስጋት አያመጣም። እንዲያውም በመፍረስ ላይ ያለች ሀገር እሷ ለማዳን ነው አልመን እየታገልን ያለ ነው። የድሮ አያቶቻችን ቅድሚ አያቶቻችን ያቆዩአትን ሀገር በተራ በወንበዴዎች እና በሽፍቶች የመፍረስ አደጋ ተደቅኖባታል። ይችን ሀገር ለመታደግ አልመን እየሰራን እየታደግንበት ያለነው ሁኔታ ነው። ስለዚህ የአማራ ፋኖ ነው ትግል ለኢትዮጵያ አንድነት ስጋት ሳይሆን እንዲያውም የተፈታችን ሀገር ለመመለስ አልመን እየሰራን ያለነው እና በዚህ ልክ ነው መሆን ያለበት። ስንነሳ አንድን ማህበረሰብ በጠላትነት ፈርጅን አልተነሳንም። ህልውናውን ለማስቀጠል ነው እየተነሳ ነው። ስለዚህ ከበፊትም ጀምረን ስናይ በተለይ በመካከለኛው ዘመን በኢትዮጵያ ታሪክ እንደዚሁም በአዲሱ ኢትዮጵያ ግንባታ በዚህ በዘመናዊ የሀገር ግንባታ ሂደት ያን በምናይበት ጊዜ አባቶቻችን፣ አያቶቻችን፣ ቅድመ አያቶቻችን መስዋዕትነትን ከፍለው ነው ይችን ሀገር ያቆዩን ማለት ነው። ስለዚህ አሁን እኛ የምንታገለው እየታገልን ያለ ነው የአባቶች የአያቶቻችን፣ ወይም የቅድመ አያቶቻችን ያቆዩአትን ሀገር በዚህ በተራ ሽፍቶች የመፍረስ አደጋ ስለገጠማት እሷን ለማስቀጠል ነው እየታገልን ያለ ነው፣ እና በአጠቃላይ የዓማራ ትግል የዓማራ የህልውና ትግል አንድን ማህበረሰብ በጠላትነት ፈርጀን አልተነሳንም። መልካም፣ የጦርነቱ መነሻ ምንድን ነው ልንል እንችላለን። እንግዲህ የአማራ ፋኖ የጦርነት መነሻው የህልውና አደጋ ስለገጠመን ነው። ያለፉት 34 ዓመት ከ1983 ዓመተ ምህረት ጀምሮ ይህ አማራ ጠል ኃይል የሚየ የሚየሚልክን ቤተ መንግስት ከተቆጣጠረ እለት ጀምሮ ከበረሃ ይዘውት የነበሩ አርግዘውት የነበረው ክፉ ሐሳብ ጨቋኟን አማራ እረፍት እነሳታለን የሚለውን ሐሳብ ያን እንደያዙ ነው የገቡት። ምየሚሊክ ቤተ መንግስት ላይ ልክ የምኒልክ ቤተ መንግስት እንደተቆጣጠሩ ይህንን ክፉ ሐሳባቸውን በሕገ መንግስት አጸደቁት። ይህ ሕገ መንግስት ሲረቅ ምንድን ነበር? አማራውን ያገለለ ነበር። አማራውን ባይተዋር በሀገሩ እንግዲህ ለሺ ዘመናት በአጥንትና በደሙ ከፍሎ የሰራትን ሀገሩን ሀገሩን ሀገር አልባ ነው ያደረጉት። ስለዚህ የህሉን አደጋ ስለተጋረጠብን ነው፣ የመጥፋት አደጋ። እንግዲህ በዓለም ላይ ብዙ ህዝቦች ጠፍተዋል። ለምሳሌ ኩርድ ጠፍታለች። በአይሁዶች ላይ የተፈጸመውን የዘር ጭፍጨፋ ያ ያ አይነት ነው አሁን በአማራ ላይ የመጣበት። ስለዚህ አማራ የማንነት ትግሉን ስንገባ ወይም አማራ ነፍጠኛ ስለሆነ ወይም ትምክተኛ ስለሆነ አይደለም መሳሪያ አንጋች ባህሉ ስለሆነ ተኩሶ የሚስት ስለሆነ አይደለም። የህልውና አደጋ ስለገጠመ የመጥፋት አደጋ። ምክንያቱም እኛ ተፈርዶብናል እኮ በሕገ መንግስት፣ በሕገ መንግስት ተፈርዶብናል እንድንጠፋ ማለት ነው። ስለዚህ ይሄን ከዚህ አደጋ ለመቀልበስ ነው ይህንን ጦርነት የጀመርነው። የአማራ ጠልነት አነሳሱ ምንድን ነው? ከየት መጣ? ይሄን የመሰለ አማራ ጠልነት አማራ ጠል ማለትስ ምን ማለት ይሆን? እንግዲህ አማራ ጠልነት ምንድን ነው የሚለው መቼ ተጠነሰሰ? አማራ ጠልነት ምን ማለት ነው። እንግዲህ አማራ ጠልነት መጀመሪያ መቼ ተጠነሰሰ የሚለውን ነው የምንጀምረው የተጀመረው አማራ ጠልነት በፋሽስት ጣሊያ ወራ ዘመን ነው። የፋሽስት ጣሊያ ወራ ዘመን በተለይ ሁለተኛው፣ የመጀመሪያው በዳግማዊ ምኒልክ ዘመነ መንግስት አድዋ ላይ ተሸንፈው ከሄዱ በኋላ በ1888 ዓ.ም ላይ ተሸንፈው ከሄዱ በኋላ ከአርባ ዓመት ከአርባ ዓመት ቆይታ በኋላ ሲመጡ ግን መጀመሪያ አጥንቶት የመጡት ለሽንፈታችን ምክንያት የሆነው ማን ነው? በምን ምክንያት የተሸነፍነው? እንዴት እንሸነፋለን የሚል ነበር። ጥናት ሲያደርጉ የቆዩት ጣሊያ ብቻ አይደለችም። በተለይ ምዕራባውያን፣ ምዕራብ አውሮፓን ባሉ ሀገሮች በተለይ አፍሪካን ለመቀራመት ለመቶ ዓመት ከዚያ በላይ ለ200 ዓመት አስበው ነበረ። በ1880 ማን በ1884 እስከ 1885 ዓመተ ምህረት አንድ በርሊን ኮንፈረንስ አካሂዶ ነበረ። ይሄኛው የበርሊን ኮንፈረንስ ዋና ዓላማው አፍሪካን እንዴት አድርገን እንቀራመት የአፍሪካን የጥሬ ሀብት ሮማ ያኛውን ሮ ማቴሪያል እንዴት አድርገን እናምጣው የሚለው ነበረ። እና ያንን እሳቤ ይዘው ነበረ ወደ አፍሪካ ምድር የገቡት። ነገር ግን እንደገቡ ይህን እሳቢያቸውን ያጨናገፈችው ኢትዮጵያ ናት። ማን በማን አማካኝነት በአማራ በማን መሪነት? በዳግማዊ ምኒልክ በጥበበኛው ንጉሥ ንጉሠ ነገሥት ኢትዮጵያ የሚባሉት በምኒልክ ነው። ስለዚህ ይህንን ክፉ ሐሳባቸውን ይዘው ነው ዳግም በ928 ዓ ም ከ40 ዓመት በኋላ ሲመጡ ይህን ጥናት ሰርተው ነው የመጡት። ስለዚህ ልቀጥታ እንደመጡ አምስት ዓመት ሲቆዩ ይህንን አማራ ጠልነታቸውን የዚህ ጊዜ ነው የተጠነሰሰው። ጣሊያ ብቻ አይደለችም፤ ጀርመን ራሱ ጀርመን፣ እንግሊዝ፣ ፈረንሳይ የነዚህ የነዚህ ሳቤ ጭምር ነው የአማራ ጠልነት የተጠነሰሰው። እንግዲህ ከፋሽስት ጣሊያ ጀምሮ ነው ማለት ነው በሁለተኛው ዘመን እና አማራ ጠልነት ምን ማለት ነው ለሚለው፣ አማራ ጠልነት ማለት የአማራን ሕዝብ በከፊል ወይም ሙሉ በሙሉ በባላንጣነት፣ በጠላትነት፣ በተቀናቃኝነት የሚፈርጅ የሚወነጅን የሚያጠቃ አስተሳሰብ ነው፣ ርዮት ነው፣ የፖለቲካ ፕሮግራም እና ድርጅት ነው። በሌሎች የኢትዮጵያውያን ወገኖቻችን ዘንድ አማራ ጠልነት እንዲስተጋባ የሆነበት ምክንያት ምንድን ነው? አሁን እንግዲህ አማራ ጠል ስርዓት ነው ያለ አማራ ጠል ስርዓት ደግሞ ኢትዮጵያ ሀገር በቀል ነው ሀገር በቀሉ ስርዓት አማራ ጠልነትን የታመጣው የሚለው ላይ ሲ ትንሽ ፍንጭት እሺ በጣም ጥሩ እንግዲህ ጣሊያን ቅድም እንደገለጽኩልህ ጣሊያን ዳግም ኢትዮጵያን ስትወር ያንን ክፉን ሀሳብ ያንን ክፉ ሀሳብ ነው ዘይ መጣችው እና ለአምስት ዓመት በቆየችበት ሰዓታት ዘመናት ይህንን ክፉ ሀሳቧን። እየሰበሰበች ለምሳሌ ሌሎች ድርጅቶችን ማቋቋም ጀምራ ነበረ። እና በተለይ ከድረ ጣሊያ በኋላ በንጉሱ እንደገና ዳግም አጼ ኃይለሥላሴ ዳግም ተመልሰው ሲመጡ፣ በተለይ የጣሊያን ምርኮኞች እዚህ የቀሩ ነበሩ፣ እነሱን አስተማሪ ያደርጓቸው። ጣሊያን ከወጣች በኋላ እንግሊዞችም ነበሩ እዚሁ ኢትዮጵያ ውስጥ ማለት ነው። የእንግሊዞች ነበሩ ጣሊያኑ ደግሞ እዚህ በምርኮ የቀሩ ነበሩ። እነሱ እነሱ እንዲያስተምሩ የተደረጉት የኢትዮጵያን ተማሪዎች ማለት ነው። በዚህም ጊዜ ነው እንግዲህ ይህንን ክፉ ሀሳባቸውን ያሰረጹት አማራንና ኦርቶዶክስን በድርብ ጠላትነት የፈረጁት ማለት ነው። ስለዚህ ለሌሎች ዘውጎች ወይም ለሌሎች ብሔሮች እንዲማሩ ተደርገዋል። እንደዚህ በተመሳሳይ እነዚህ ሚሽነሪዎች በተለይ ጀርመኖች ወለጋ አካባቢ ነበር አንድ ትዝገር የሚባል የጀርመናዊ የጻፈው ጽሑፍ አለ። እሱ በተለይ መጀመሪያ ላይ ወለጋ አካባቢ ላይ የኦሮሚያ ተወላጅ ተማሪዎችን ጭንቅላታቸው የተበዳይነት ስሜት የበታችነት ስሜት እንዲፈጠር ነው ያደረጉ ወይስ ማለት አማራ የበላይ ነበረ ጨቋኛቸው ነው ተብሎ ለዛን ጊዜ ነው ይሄ ይሄ የተጠነሰሰው ማለት ነው። በባለፈው ባዘጋጁት አጭር ሰነድ ውስጥ አማራ አስተማሪ አያት እንጂ አስተማሪ አባት የለውም የሚል ይዘት ያለው ጽሁፍ አውጥተዋል። ምናልባት አልባት አያት እንጂ አባት የለውም የተባለበት ምንድን ነው አስተማሪ አያት እንጂ አስተማሪ አባት አልባ ትውልድ የምንለው አሁን በተለይ ይሄ የዐማራን የሕሉና ትግል ከፊቱ ነው እየመራ ያለው ስታየው፣ ከአባቶቻችን የወረስነው ነገር የለም። በተለይ ከ1960 60ዎቹ አመተ ምህረት አካባቢ ጀምሮ የመጣው ትውልድ በተለይ ምሁራዊ ይሄ መደብ የሚባለው ግራ የተጋባ ነበር። የአማራ ተወላጅ ሆኖ ግራ የገባው ነበረ። አንድ ጊዜ ያፋ ይሆናል፣ አንድ ጊዜ ከሚኤምሶን ይሆናል፣ ደግሞ ሊያግዘ ተገብጦ ደግሞ ኢዲ ይሆናል። እና እንደዚህ ግራ የተጋባው ትውልድ ነበረ። አማራ እንኳን እየጠፋ እያለ በአይኑ እያየና እየሰማ ያልታየው ሊታየው ያልቻለ እንደ በዚህ አጋጣሚ አንድ ምሁር ፀሐይ እንቁ ስላሴ የሚባሉ አማራ አንገቷ አንድ ሚል በ1965 አመታት የሆነ መድረክ ላይ ተናገሩ። ከሳጾ ውጭ ያለው አማራ ይህን ያህል አያሌ በደል ይህን ያህል ግብ ሲፈጸምበት በመጤ ኃይሎች፣ ከውጭ በሚመጡ ኃይሎች በነሱ ያልፈቀደ እየተፈናቀለ ከእርሱ ሲፈናቀል ከእርሱ የተፈናቀለ በኢንቨስትመንት ስም አያሌ ብር ስልበት እንኳን ያንን ሊጋፈጡልን አልቻሉም። ይሄ ነው እና እነዚህ አባቶች አባት የአባትነትም አያሟሉም። እና ይህ ትውልድ አሁን ያለው ታጋይ የአማራን ሕልውና ትግል ከፊት ነው የሚመራው። በአያቶችና በቅድማ አያቶች ስም እያነሳ ነው። ለምሳሌ በበላይ ዘለቀ ስም ነው

ያልታያቸው እንዲያውም ከአማራው ጠላት በበለጠ አማራን ሲያጠፉ ነበር ሲታትሩ ነበር የሚውሉ አማራ ሲበደል እንኳን አያልተበደልም በማጠፋይቱ የኢትዮ በማጠፋይቱ ኢትዮጵያ ነበር ሲባዙን የነበሩ እና ይሄ ነው ከፍ ሲልም ደግሞ አማራውን በአውራጃው እየመደቡ በአውራጃው እየከፈሉ ጎጃሚ ጎንደር እያሉ ነበር እያሉ ነበር ነበርና በአጠቃላይ እያንዳንዱ አሁን ደስ የሚል ነገር ይሄ ትግል ካመጣው ትሩፋት አት ሊስት ቢያንስ እንኳን የነፍጠኞችን ቀብረናቸዋል የተባሉትን እነዚያ ለኢትዮጵያን እንደ ሀገርነት ያስቀጠሉትን ጀግኖች አርበኞቻችን፣ አባቶቻችን ይሄ ትውልድ እየዘክራቸው ነው። በስማቸው ክፍለ ጥሩ መስርቷል። ለምሳሌ አሁን እኛ ያለንበት ራስ ቢትወደድ መንገሻ አቲከም ከጎጃም 6 ሺህ ጦር እዛው እኮ አድዋ ድረስ ዶ ተዋግቷል በ88 ዓመት በዳግማዊ ምኒልክ ዘመነ መንግስት እንደዚሁም ለአምስት አመት የተዋጉት በዱር በገደሉ በርካታ አርበኞችን አሰልፈው ነበር። ደጃዝማች በላይ ዘለቀ፣ ራስ ቢትወደድ መንገሻ ጀምበሬ፣ ደጃዝማች ነጋሽ በዛብህ፣ ራስ አይሉ በለው፣ እነዚህ ጀግኖች ነበሩ። እነዚህ በጣም ታዋቂ አርበኞቻችን ናቸው። ወደ አንድ አመት ከ11 ወራትን እያሳለፈ ይገኛል ነው ጦርነቱ ግን መጨረሻው ምን ሊሆን ይችላል ብለ ያስባሉ? ምን መሰለ፣ በተለይ አንዳንድ ወገኖች ይሄ ጦርነት የመጨረሻው ድርድር ነው ይላሉ። የመጨረሻው ድርድር ነው ይላሉ። እና እንደዚህ የሚሉ ወገኖች መጀመሪያም የአማራን የህልውና ትግል አልገባቸውም። ማለት የህልውና ትግል የህልውና አማራ የህልውና አደጋ ደርሶበታል ሲባል ምን ማለት እንደሆነ እንኳን የተረዱ ወገኖች የሉ ማለት ይችላል ማለት ነው። አሁን የገባ ነው የህልውና አደጋ አማራ በአማራነቱ የመጥፋት አደጋ ደርሶበታል። ይህንን ደግሞ የመጥፋት አደጋ ለመታደግ ይህን የትጥቅ ትግል የጀመረ ትግል የፋኖ ትጥቅ ትግል በአሸናፊነት መወጣት አለበት። ይሄንን ይሄንን ጦርነት ይህን የአማራ የተደቀነበትን የህሉን አደጋ ሳንቀለብስ ድርድር ሚባል አይታሰብም። ገና ሳንጀምሮ ይሄው እስካሁን አለት እንኳን ሰሞኑን በጎጃም የጎጃም ክፍለ ሀገር ግዛት አውራጃ የነበረው በመተከል ሰሞኑ እኮ የጨፈጨፈ ነው አገዛዙ ባሰማራቸው ሰው በሎች ይህንን እያየ እንዴት ሰው ሌላ ነገር ይላል እንዴ? በዓለም ላይ እኮ ጉድ ያስባለ ወንጀል እኮ ተፈጽሟል። በአማራ ላይ ጄኖሳይድ ተፈጽሟል እኮ በየትኛው ዓለም ነው? እንዴት እርጉዝናት ማሐፀኗ እኮ በስለት በሳንጃ እየተቀደደ ግን የወጣ እኮ ህፃን እኮ ለውሻ ተሰጧል እኮ፣ ለአሞራ እንዲበላ ተደርጓል እኮ። እና የአማራን በደል የአማራን የህልውና ትግል የአማራ ያለውን የህልውና አደጋ በዚች ባጭር ጊዜ ምንጨርሰው አይደለም። ምናልባት ሌላ እንደው ሰፋ ያለ ፕሮግራም ዘንድ ካልተወያየን የአማራ የአማራ ትግል ማን የአማራ በደል ላይ ዘዘም ዘርዘን ምንጨርሰው አይደለም። ስለዚህ ባጠቃላይ ይህን ጦርነት ይህን የጀመርነውን የህልውና ጦርነት ማሸነፍ ነው። ይሄ ከአሁን በስተቀር አሁን በዚህ ወቅት ላይ እንዴው ድርድር ድደራድር የሚል ሰው ካለ ያ ሰው ነው ጤነኛ አይመስለኝም። የሚነገሩ ነገሮች አሉ። ዘመነ ከእንተና ጋር ሊደራደር ነው ይሄ በፍጹም ውሸት ነው። ዛሬ አማራ ላይ ሂላዊ ዮሴፍ የለም፣ አዲሱ ለገሰ የለም፣ በረከት ስምዖን የለም፣ ታደሰ ጥንቅሹ የለም። አሁን ያለው የአማራን ትግል የሚመሩት ያሉት ከአማራ አብራክ የወጡ ናቸው። አሁን ዛሬ ባንተና በኔ የማን አለ የማን መንፈስ አለ? ያሳምነው ያሳምነው መንፈስ አለ፣ የአፄ ምኒልክ መንፈስ አለ፣ የበላይ ዘለቀ መንፈስ ባንተና በኔ አለ፣ በሌላውም አለ። ይሄ ነው ስለዚህን ማሸነፍ ነው የመጨረሻው። ይህ ትግል ህዝባዊ ድጋፉ ሳይለየው እንዲጠናቀቅ ምን እየተሰራ ነው? ምን መደረግ አለበት? በዚህ ዙሪያ አጠር ያለ መልዕክት ያስተላልፉልንና ፕሮግራማችን እንጨርሳለን እንግዲህ ይሄ ትግል መዋቅር እየሰራን ነው የብልጽግናን አገዛዝ የአማራ ጠሉን አገዛዝ እያፈራረስን የራሳችንን መዋቅር እየዘረጋን ነው በዚህ በአራቱ ግዛቶች በጎጃም በጎንደር በወሎና በሸዋ ዘጠና ስምንት በመቶ የሚያስተዳድረው የአማራ ፋኖ እንቅስቃሴ ነው ይሄ ደግሞ ከህዝቡ ነው የመጣ ስለዚህኛ ምን ማድረግ አለብን ከኛ ምን ይጠበቃል? ከታጋዩ ከመሪዎች ምን ይጠበቃል? የሚለውን ለህዝባችን አሪያ መሆን በፋኖስም የተለከሰከሱ የሆነ ችግር የሚፈጥሩ በባለፈ ማን ነገር ጠቅሼላለሁ። ይህ የህዝብ ትግል ተብሎ የብልጽግና ፋኖች ገብተዋል፣ እና እነሱ እነሱን ቀስ እያደረግን ማጥራትና የማጥራት ስራ ነው የሚቀረን ይሄን እነዚህ ሚስሮችን ነው የማጥራት ስራ ነው ይሄ ደግሞ። ስለዚህ ማህበረሰቡን እነዚህን ማጋልጦ መስጠት መቻል አለበት የሚል ሐሳብ አለኝ። እሺ፣ እናመሰግናለን። ተመልካቾቻችን እስካሁን ድረስ የተከታተላችሁት በአማራ ፋኖ በጎጃም ቀጠና በራስ የተወደድ መንገሻ አቲከ ማምስተኛ ክፍለ ጦር በነብድ ባሉ የገረመው ወንዶክ ብርጌድ ህዝብ ግን የተዘጋጀውን አጭር ቆይታ ነበር። ፕሮግራሙ በመምራት እስካሁን ድረስ አብሬያሽ ቆየው ፋኖ ሰለሞን በቀለነኝ አብረውን ናብራሪያ ሲሰጡን የቆዩት ደግሞ የብርጌዳችን የፖለቲካ መኮንን ፋኖ ወለላው ካሴ የነበሩ። መልካም ጊዜ። እናመሰግናለን።